ምክንያታችሁ እንደው ተባበሩኝ። ሰይድ እየደወለ እየደወለ አይደለም፣ ራሱ ማለት ነው የሚያነሳው፣ ሌላ ሰው ነው ሌላ ሰው አንስተው፣ ሰይድ ሰይድ፣ የታለክ፣ የሰይድ ስልክ ነው እሱ። እናንተ ራሱ ማን ናችሁ? ማን ነው ሰይድ? አንተ ማን ነክ? ደዋዩን ጨርሷ ጭራሽ። አንተ ማነህ ነህ? ቅድም ራሱ ልጁ ሲነግረኛ ሰምተሻል እንዴ? እሱ አንተ ማነክ ምናምን እያለ ነው ማለት ነው። እና ሰይድ አውቆ እንደዚህ ያደርጋል ብለሽ ታስቢያለሽ? አይ አውቆ የሆነ ነገር ባይሆን እንደዚህ እኔ ልጆች ራሱ አይጨክንም። አንቺ እኔ ራሱ እንደዚህ እንደዚህ ያደርጋል ብዬ አላስብም። ግን እኔ አላቅም እያሰበ እንደሆነ አለ ማለት አጨነቀኝ። እኔ እስከዛሬ ራሱ አለ ማግኘቴ ምናምን ቆጨኝ ማለት ነው። ባገኘሁት ኖሮ በቃ ማለት ብዙ ነገር አንዳንድ ኮ ሰው እና ማለት ነው። አሁን ሰይድ አቅህም ከሆነ በእናት ውጣ ቢያንስ ስልክ አንሳና። እኔ ሱመያና የሰይድ መፈለግ ፍለጋ በየተራ ሆኗል። ሰይድ ሱመያን ሲፈልግ ቆየ። አሁን ደግሞ ሱመያ በተራዋ ጨነቀኝ፣ ሰይድ ስለጠፋ ምናምን ምናምን እያለች ነው ማለት ነው። አሰላሙ አለይኩም ወራህመቱላ በረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በየላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። ሰላማችሁ ይብዛ በየላችሁበት። ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። ተቀበለ አላህ ሳልሐ አልአመል ሚና ወ ሚንኩም ኢንሻ አላህ ኩሉ አም ወአንቱም ብኸይር። ከአመት አመቱ ያደርሰን በሰላም በጤና ከቁጥር ሳያጎድን እንኳን አደረሳችሁ። መልካም በዓል ማለት እወዳለሁ ቪዲዮ ያው እንደተለመደው የነ ሱመያ ቪዲዮ ነው ማለት ነው እንግዲህ ሱመያ መግቢያ ላይ እንዳሳየኋችሁ በሰይድ ጠፋ እያለች ነው ስልክ ደውለን ስልኩ ራሱ ሲያነሱት ማን ናችሁ እያሉ ግራ ያጋቡናል ና ሰይድ ጠፍቶብናል አፋልጉኝ ባካችሁ፣ ጨነቀኝ ምናዋጊኝቸው ቢሆን እያልኩ ነው እያለች እንግዲህ ነዳማ ላይ ጭንቀት ላይ ናት። በተረዋ ማለት ነው፣ ያጋጥማል ሱመያዬ። እኔ ግን ውድ ቤተሰቦቼ ምንድ ነው ምንም ነገር ሆኖ ምናምን ሳይሆን እኔ እኔ የመሰለኝ ነገር ምንድን ነው፣ ወይ በቃ የሆነ እዛነኝ እዛነኝ እያለች እየዋሸችው ምናልባት ሰልችቶ ይሆናል ና ቪዲዮን አይቶ ምንም ቪዲዮ ሳይለቅ ማንንም ስልክ ሳያወራ ድንገት ካሉበት ዱብ ማለት ፈልጎ ነው ብዬ አሰብኩ። እንደገና ደግሞ ይህን ያክል በቃ ይህን ያክል ዋሽታኝ ይህን ያክል ከቦታ ቦታ አሽከርክራኝ እኔ ስለምን አልፈትናትም ብሎ አስቦ ሊሆን ይችላል ብዬ እንደዛ አሰብኩኝ። እና እንሻላ ምንም አይሆንም። እኔ ጋር የተሰማኝ ስሜት ይሄ ነው ማለቴ እሱ አሁን ይሄው ምን ሆኖብኝ፣ ሆን እያለች እየተጨነቀች አደል፣ የልጆች አባት ምን ሆነ፣ አዩንም ባልሽን እንፈልግ እያለች ነው። እና እኔ የገባኝ ነገር ይሄ ነው፣ ውድ ቤተሰቦቼ ማለት ይሄን ያክል አንካራ አታኝማ እንደዚህ በቀላሉ ብሎ ምናልባት እሷንም ትንሽ ሊያስጨንቃት ፈልጎ ነው ብዬ አስባለሁ። እንደዛ ነው የተረዳውት። ሌላ ነገር የሆነ ችግር ውስጥ ገብቶ ነው ምናምን የሚል ሀሳብን ያልመጣልኝም እንሻላ አላህ ይጠብቀው፣ ባለበት እና በሰላም ያገናኛቸው። ሱመያዬ እንግዲህ ቻዩ ማለት ነው፣ ቻዩ ሰምተሻል። እና ሌላ ቪዲዮ ደግሞ ምንድ ነው ቡኒ ቡኒ በቃ እኔ እኔ እንጃ በቃ እኔ ማለቴ ካዩ እየባሰች ነው። በቃ ሱመያን ተያይዛታለች። ተባብረን ነው የምንቀጠቅጥሽ ቀጥቅጠን እዚህ አዳማ ነው የምናስገባሽ። አዩ ነይ ምናምን ነይ ካለሁበት ብለሽ የለ እኔም መጥቼ እንዲህ አድርገንሽ ቪዲዮ ላሰማችሁ እውነት። አዩ ቀጥታ ብትመጣ እኔም ቀጥታ መጥቼ እንደው ማለት ነው ቀጥታ አርገንሽ እዚህ ነበር አዳማ ነበር የምናስገባሽ አብረን ማለት ነው። እስኪ ትምጣልሽ አይደለ። ለምትናገር ነገር እና ለምትጠቁ ለምትሰሪ ነገር ይሆን አላ ለምትናገር ንግግር እራሱ ትንሽ ዳፍሽ እንኳን ለከፊሉሽ ድንገርሽ በቃ እኔ ማለት አሁን አሁንስ በቃ ማለት ለአንቺ ምን አይነት ቃል ራሱ እንደሚመጥን እያጠመኑ በቃ ምን ብላችሁም በቃ ሱመያ እኔ ምን ብላችሁም ብሰርባት እና የሆነ ነገር ብላ ደስ የሚለኝ ምን አይነት ነገር ብላት ነው ደስ የሚለኝ። እራሴን ብዙ ጊዜ ለመጠየቅ እሞክራለሁ ግን በቃ ግራ ገብቶኛል በ በአንቺ ላይ በጣም ግራ ገብቶኛል እና እንግዲህ እንደምን ብዬ ልስደብሽ? እንደው አዩ ከመጣች አዲስ አበባ እኔ መጥቼ ለሁለት ቅጥቅጥ አድርገንሽ ነው አለች የምንመለሰው። ኧረ ቡኒ ኧረ ኒኮ ኒኮ፣ በቃ እኔ ብቻ ሰው ራሱ ጀምሮ ቆይ ላዩ አብረሽ እንደዚህ ባታሽቃ ብጭ ምን አለበት፣ እንደ ሁለት ቄ ብጅን ሁለት ቄ ብጅኖች እንደ ጉዳ ፈላችሁ እኮ እ እንዴ አሁን ይቺ ልጅ የጀመረችው ራሷ ናት ጋይስ። በቃ አሁን ጠብቃ ሱመያን ጠብቃ ነው የምትሰራው። ግን መስራቱን ትስራ ስሪ ብላለች። ሱመያም ግን የሆነ መጥፎ ነገር ካልተናገረች አይሆንም። በቃ እንዲዚሁ ሙጥ ሙጥ ሙጥ ሙጥ ካላሉ ቪዲዮ አይሰራም እንዴ? ጥሩ ነገር ተናግሮ መስራት አይቻልም? የምሬን እኮ ነው። እና በጣም ነው የምትገርመኝ ሳያት ማለት ነው። እንግዲህ ዛሬም ሱመያ ጉዳ ፍልታለች እያለች ትመጣለች ማለት ነው። እና ሱመያዬ፣ ማንኛችሁም አደርስም እና ሰይድ ጋር በሰላም ያገናኛቸው። አንቺ ቡኒ የምትባይ ነገር አታባብሺ። ባሌም ጠፋ እዛው ሄዶ ተደረበ ትላለች፣ ጎንደር ሄዶ ባሌ ጠፋ፣ ይሄ ሁሉ በሱመያ የመጣ ነው ትላለች ምናምን እና እኔ ብሳለው አትበይ። በቃ አንቺም ጣውንት እየመሰልሽን ነው ቡኒ ማለት ነው። እና ሰይድ ደግሞ ምንም አይሆንም። ኢንሻላህ ልክ ነኝ እንዳልኳችሁ እንደተረዳሁት እንደዚህ አይነት ሀሳብ ነው ይመጣልኝ። በቃ አውቆ ነው ወይ የሆነ ድንገት ዱብ ሊል ፈልጎ ነው ወይም ደግሞ በቃ እስኪ ምን ያክል ትጨነቃለች የሚለውን ነገር ማየት ፈልጎ ነው የሚል ሀሳብ ነው ያለኝ። እንግዲህ ውድ ቤተሰቦቼ መልካም ነገር ያሰማን በያሉበት ሁላቸውንም ሰላም አድርጎ ያገናኛቸው ደስታቸውን ያሳያል በ በየመዳም ቤት የምትገኙ ደግሞ እህቶቼ መዳም ቅመሞች፣ እህት ወንድሞቼ በበረሃ የምትገኙ እና መልካም ኢድ ማለት እንዳይከፋችሁ፣ ያው በአጠቃላይ ለእስልምና እምነት ተከታዮች እንኳን አደረሳችሁ ብያለው። ግን ያው በሰው ቤት ሆ በበረሃ ሆ ከእናቴ ቤት ሳልሆኑ ሆድ የሚባል ነገር አለ አደለ? ለዛ ነው የመዳም ቅመሞች በበረሃ ላይ ያላችሁ የምትሰሩ ወንድሞች ናምን ያልኩት ማለት ነው። እና ሆድ እንዳይበሳችሁ፣ ባላችሁ ነገር አልሐምዱሊላህ ብላችሁ ለማክበር ራሳችሁን ለማስደሰት ሞክሩ። ሁሉም አላህ የፈቀደው ነው የሚሆነው። አላህ ሲፈቅድ ደግሞ በራሳችን ቤት ከቤተሰቦቻችን ጋር በሀገራችን እምናከብርበትን እምናከብርበት ቀን አለ በርግጠኝነት። እና ያው ኢንሻአላህ አላህ በሰላም ካመታመቱ ያደርሰን። ለሰው ልጅ ዋናው ነገር ጤና ነው ጤና ካለ ሁሉም ነገር ይስተካከላል፣ ያልፋል። እና እንዳይከፋችሁ ለማለት ፈልጌ ነው እንደዚህ ያልኩት። ምንድን ነው በቃ በዓል በዓል ሲሆን ሁሉም በየእምነቱ በዓል ሰአት ሲሆን የሚያለቃቅስ ሰው ይበዛል፣ የሚያለቃቅስ ማለት ነው። እና ማልቀስ አያስፈልግም ዋናው ጤና ካለ አልሐምዱሊላ ፈጣሪን ማመስገን ነው። እና በቃ እሱ ስለፈቀደ ነው አደለ፣ እንደዚህ በስደት ላይ ሆነን እንድናከብር እሱ ስለፈቀደ ነው አንድ ቀን ደግሞ በሀገራችን ላይ እናከብራለን። እና ለዚህ ነገር ኢንሻአላህ ብለን በሰብር ጥሩ ጊዜ ለማሳለፍ እንሞክር ለማለት ያክል ነው። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። በድጋሚ መልካም በዓል፣ ኢድ ሞባረክ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሳንብት መልካም ቆይታ።